ወል እንግዲህ በአንድ ድንጋይ ሁለት ወፍ ተጫወተችባቸው፣ ቦምብን የጣለችባቸው እውነቱ ለመናገር ማለት ነው። ረቀመ ምጌ መችሽ ማርያምን በአንድ ድንጋይ ሁለት ወፍ ማለት ነው። እና በነገራችን ላይ ሶስታቸውን በደንብ ተውነውታል። በተለይ መጨረሻ ላይ ማለት ነው ለድራማውን እንዲያምር ያደረገው የመጨረሻው ፓርት ነው ማለት ነው። እና ሶስቱም በደንብ ተውነውታል። እንግዲህ እኔ መጀመሪያም ተናግሬ ነበረ። ግን ደግሞ እንትና ቤኪ ማለት ነው፣ ቆይ ጠብቅ፣ የቀረውን ጸጉርን ጨርስልሃለሁ ብለው ነበረ። ይኸው አሳየቻቸው ማለት ነው። ግን ደግሞ ኮ ማለት ነው ብሩኬም እኮ አይቻልም። የጭንቅላት ጨዋታ ነው እሱ የሚጫወተው እሱ ደግሞ በዚህ ውጥፍ እንዳይመጣ ነው እንትኑ ማለት ነው። እና ያም ሆነ ይሄ አሁን በደንብ በቃ ትልቅ ቦምብ ነጣለችባቸው ጨለሉ ማለት ነው። ጨልሉ ጨለሉ፣ እነሱም ብቻ አይደለም ኦዲየንስም ማለት ነው። እነሱ በዚህ ሳምንት የሰሩትን ቪዲዮ ላይ እውነቱ ለመናገር በጣም ትምህርት ያለው ቪዲዮ ነበረ። ቁም ነገር እያያዘ ብዙ ሰዎች ወጣቶች በተለይ ባለትዳርን ብዙ ነገር የሚያስተምር ቪዲዮ ነበረ። እናንተ ግን ሁሌ ተመሳሳይ ምናምን እያላችሁ ነበረ። እንግዲህ ያው እንኳን ደስ አላችሁ። መጥፋትም እንዳለ ላስተምራቸው ብላ ነው ለእናንተም እንደዚህ ቦምብ የጣለችባችሁ ማለት ነው። እና እንግዲህ ተንጫጩ አሉ። እንግዲህ እሷ ወይ ፍንክች ምንም አታመጡም ብላ ይኸው፣ እናንተ ደግሞ እያቆየ ብሩኬ ዱባይ የሄደ ጊዜ ማለት ነው። እሱን ፎቶ እያቀን እንግዲህ በአንድ እግር አቁማችሁታል። ገና ገና ገና ቪዲዮን አይታችሁ ሳጨርሱ ማለት ነው። እና ለወር አቸኩሉ፣ ለምንም ነገር አቸኩሎ ማለት ነው። እና ፕራንክን ያደረገቻችሁ እሷ የትም አልሄደችም፣ የትም ማለት ነው። ቅመዋን የምትታወቀው በምንድን ነው? መጀመሪያ ከእሷ ጋር አብራችኋት ከመጣችሁ በምን እንደምትታወቅ እናውቃታለን ማለት ነው። እና ቅማም ራሷ ብድሯን ሳትመልስ የማትተኛ የስራ ልጅ ናት በነገራችን ላይ ማለት ነው። እና የሚጠቅማትን የሚጎዳትን ለይታ የምታውቅ ልጅ ናት። በራሷ በኮንፊደንስ የምትንቀሳቀስ ልጅ ናት። እና ምንም ነገር አልተፈጠረም፣ ምንም ነገር ማለት ነው። ሶ ብድሯን የመለሰችው እናንተም ለእናንተም እንደዛው ማለት ነው ለእነሱም ብቻ አይደለም ለማንኛውም በጣም ትልቅ ቦምብ ነው የጣለችባቸው የእውነት በጣም የተፍጨረጨሩት በጣም ተፍጨርጭረውታል እንትኑ ሶስቱንም በደንብ ተውነውታል እውነቱ ለመናገር ብሩኬም እንደዛ መሆኑ ምናምን ለድራማው አሳምሮታል ማለት ነው። ቅመሟ በጣም በነገራችን ላይ ሪስክ የሚያስወስድ ቪዲዮ ነው። ቅድምን ብያቸዋለሁኝ። በጣም ሪስክ ያስወስዳል። የጀመረችው ስራ እንግዲህ ኦዲየንሶችሽን እንዳይጨልሉ ከፈለግሽ ቅመምዬ ማለት ነው፣ ባክሽ በነገው እንድትመጪልን ማለት ነው። አቤት ሰከሰችን እኮ ወይኔ ቅመም በስማም! እንዲህ በጣም በቃ ድራማ በጣም በሰራ የእውነት በጣም ነበረ። ተቀባይነት የምታገኘው ሪስፔክት የምትደረግ ልጅ ናት። ምክንያቱም ትወና ላይ በጣም ትተውናለች፣ ማለት በቃ ሆና ነው የምትገኘው፣ ትወና ላይ ማለት ነው። እና ሶ አሁን በደንብ አርጋ ነው ስክስትን ያደረገችን ማለት ነው እና እንግዲህ ነገ እንደምትመጣ ድራማውንም ነገ እንደሚያልቅ አይወብሶ ተስፋ አደርጋለሁኝ ምክንያቱም ከአሁኑኑ ጀምረውታል መንጫጫቱ ማለት ነው። ከአሁኑኑ ጀምረውታል። በዚህ አጋጣሚ ወደ ቤተሰብ ጋራ ዘላችሁ እንዳትሄዱ እባካችሁ፣ ቤተሰብ ጋራ እንዳትሄዱ። ስራ ነው ይስሩበት። በቃ ስራ ነው አደለ፣ ይስሩበት። እንዲ የሶስት ወር ድረስ እኮ አንድም ቀን ምንትኑ ዘጥ ዘጥ ብሎ ነበረ። እናንተም አልወደደላችሁም። እንድንስ እንደዚህ በፍቅር ሲመጡ ሲያስተምሩ ሰው ቤት ሄደው ለቻናል እንዲ ከፍ ሲያደርጉ ምናምን እናንተ ራሱ አልወደደላችሁም። ስለዚህ እንደዚህ መንጫጫት ነው የፈለጋችሁት። እንግዲህ ተንጫጩ። እነሱም ጀምረዋለች፣ ቅመሟ ማለት ነውና መንገድ ጀምራለች። እኔ በጣም የሚገርመኝ ነገር ማለት ነው ፎቶ ለመዘግዘግ ሙድ ነው ወይስ ምንድን ነው ነው? እኔ ትርጉም እኮ አይገባኝም። ማለት ያንን የሆነ ሰንበዴ ፎቶ ዘግዝጋችሁ እናንተ ምን አይነት ፊሊንግ ነው የሚሰማችሁ? ሶ አዘግዝቆ ማለት ነው ፈጠራችሁ እኮ በጣም ነው የሚገርመው። በጣም አንዳንዶቻችሁማ በጣም ምስኪኖች ናቸው። ሰውን በደንብ ነው የምታምኑት በጣም በቃ በደንብ አውቃለሁ ብላችሁ ነው ሽንጥ ይዛችሁ የምትከራከሩት ማለት ነው። እና ቅመምም ዱባይ ልትሄድ ነው እያላችሁ ነው ዱባይ የሄደ ጊዜተን ያለቀሰችበትን ቪዲዮ እና የዛሬው የብሩኪና እያቀነባበራችሁ ማለት ነው። እሱም እያየሁ ነበረ ማይገነኝ ሰማይና ምድር ማለት ነው። ቅመም አይደለም ዱባይ ቅርና አዲስ አበባ ማትሄድም የትም ንቅንቅ አላለችም። እሷ እንደዛ ስሰከስ ለንትኑ ነው ለትንወናዋ እንዲያምርላት ነው። ትወና ላይ ደግሞ ሆናችሁ ነው መገኘት አለባችሁ። አደለ እንዴ? ሶ እሷ በአንድ ድንጋይ ሁለት ወፍ ነው ቦምብን የጠለችባቸው ማለት ነው። አንዳንዶቻችሁማ በቃ በስመ አብ በጣም ነው የምታሳዝኑኝ። ባይ ዘ ወይ በእውነት በጣም ታሳዝኑኝ። ያላችሁ ምናምን ነገር ማለት ነው፣ እና ምንም ነገር የተፈጠረ ነገር የለም። ስራ ነው ይህ ስሩ። ይህም የእናንተም ነገር ነው። እናንተ ጥሩ ነገር እንደዛ ታርቀው ሰላም ሆነው በዛ ውጣውረድ አይታቸዋል። ሁለት ወር ድረስ ምን ያህል ጭፍጨፋ ውስጥ እንደነበሩ የዛኔ ራሱ ኤቭርዴ ነበረ የሚገናኙት አይደለም። አሁን ብሩኬን ትታ ዱባይ ለመሄድ ይቅርና ማለት ነው። ሶ የትማቴ ድንቅ መማ ነገ ታያዋቸ አላችሁ። በሌላ ነገር ሲመጡ ማለት ነው። አይሆፕ ነገ እንደሚያልቅ ተስፋ አደርጋለውኝ። ያው እንደማይቀጥል ማለት ነው። አይቀጥልም። ኮሜንት እኮ በስማም በአንድ እግር ቆመዋል፣ እና በዚህ አትቀጥልም። ሼርም አላደረገችም፣ ምክንያቱም ማስነቃት ስለማትፈልግ ማለት ነው። እሱም ሼር አላደረገውም፣ እሷም ሼር አላደረገችውም ማለት ነው። እና ተሳክቶላታል። በስማም በደንብ ነው የተሳካላት፣ በደንብ ማለት ነው። ግን ደግሞ አሁንም መልሱ ሬዲ መሆን አለብሽ ቅመምዬ፣ በውነት። በእውነት ይሄ ነገር ፉክክራችሁ ብታቆሙ ይሻላል፣ የእውነት ብታቆሙ ይሻላል ብዬ አስባለሁኝ። ለማንኛውም ኦዲየንስ ተረጋጉ በእውነት። ተረጋጎ አይመጣውም ገና ካሁኑ ጀምራችሁ። እረ በስማም